መሸት ነው። መሸ ብለን አልተውነው። እዚህች እናት ጋር መተናል። እንደገባን በቲክቶክ ላይፍ ሰርፕራይዝ እናደርጋታለን። የሚፈጠረውን ለማየት አብራችሁን ግቡ፣ ትጸድቃላችሁ። እየገባን ነው ማለት ነው። ያስ እንዴት አመሻችሁ። በለው በለው። ማየህ ደህና ነሽ? ማነው? የለምሴት ይባላል። ይሄ ጉድጓድ ምንድን ነው? ሸማ መስሪያ ነው። ቤት ውስጥ አራተኝ እንዴት? እንደዚህ ነው የምንሰራው እዚህ ጋር ቁጭ ተብሎ ነው። በዛ በኩል በዛ በኩል ቁጭ ብሎ። እሺ፣ እዚህ ይረገጣል። በስመ እዛ ይሄንን ነው። እኔን አሰሪኝ እስኪ በናትሽ፣ ልሞክር። ቆይ እንግዳው ልዘርጋው፣ ቤት ጋር ይዘረጋል። እሺ፣ ከዛ ቤት ጋር ልገባ። በዛ በኩል ነው የምትገባው። እኔ እኮ እኔ እኮ እንጂ ማለት ነው ስሸምን አትሸምን ነው የሚለኝ፣ የሰፈር ሰው ለመሰል ስለማበላሽ። እሺ እንዴት ነው የማደርገው? እሷን እዚህ እዚህ ላይ በዚህ ነው የምትወረው። የሸማኔ መወርወሪያችን ምን ታደርገው መሰለ፣ አንድኛውን እግርን ትረግጣለ። መርገጫ አለ እሱ ጋ፣ አንዷን ትረግጥና አንዷን ከዛ ትወረውረዋለ። ይሄን እንደዚህ ወረውረዋለሁ። ከዛ አንዷን እረግጣለሁ። ስትመልስ ደግሞ በሌላው ትረግጣለ፣ ሌላኛውን በስኒከር ጫማማ አይሆንም። ማነሽ፣ ሃይከል፣ ስንት አመትሽ ነው? አስራ አምስት ወይኔ፣ ተሸወድኩኝ ተሸወድኩ። አያውቀዋለሁ አስራ ሁለት አይደለም፣ ትልቅ የሚገርም ነው። እሺ ተመልካቾቻችን፣ ያለነው በእናት የለምሴት ጸጋዬ ቤት ነው። 1234223 የለምሴት ጸጋዬ ቻለንጁ ተጀምሯል። ያቅማችሁን እያደረጋችሁ። እርግዝናሽ እንዴት ነበር? እሷን እርጉዞ ነሽ? ምንም ይሰማኝ ነገር የለም አላወቅኩትም። እና ዘጠኛው ሲገባ ነው ሐኪሞች የነገሩኝ አልትራሳውንድም ነበረኝ እኔ ኩላሊት ላይ ነው ምናምን የተኛችው ምናምን እያሉ ነበር። ዘጠኝ ወር ከገባ በኋላ ግን ያው መዋለጃዬ ሲደርስ ነገሩ ስትወለድ ወገቧ ላይ ውሃ አለ። ከዛ እዛው ሆስፒታል ተኛው፣ በአስራአምስት ቀኗ ወደ ዘውዲቱ ነው ሪፈሪን ተባልኩት። ገና በማፀን ሳለች ታውቀውታል ታውቋለው ዘጠኝ ወሯ ከገባ በኋላ ነው ያወቁት። እና ወገቧ ተሰራላት። የወገቧ ሲሰራ ወደ ጭንቅላቷ ወጥታለች። ሆ ከዛ የጭንቅላትም ተሰራች። አሁን ጭንቅላቷ ላይ ሽንት አለ፣ ወገቧ ራሲውና ሻንት የሚባለው ነገር አለ። እና ያው ያው እግሯ ይንቀሳቀስ ሌላው ነገር ግን ለምሳሌ መነጋገር፣ ሁሉ ነገር በደንብ ታወራለች። እና ሽንት እና ምናምን መቆጣጠር አትችልም። ዳይፐር ነው። በዳይፐር ነው። ኦኬ። በጣም ከባድ የምትያቸው ያሳልፍሻቸው ጊዜዎች እስኪ ንገሪኝ። እኔ በልጄ ሁኔታ ላይ በጣም ይከብደኛል። ኦኬ። ከዳይፐር ጀምረ ማለት ነው። እና አሁን ቢያንስ ትምህርት ቤት ገብታለች እችልች ትራንስፖርት አቅሜ ቢችል ትራንስፖርት ይዤ ከባድ እሱ ነው። ደግሞ ይችል ውስጥ ያለው አመጣለው ስድስት ሰዓት ላይ እንጄ ዳይፐር ቀይራል። ያን ካላደረግኩ ልጅቷ ሴፍቲዋ ጥሩ ለእሷ ጥሩ አይመጣ። ልጆች አጠገብ ነው የምትቀመጠው። ትክክል። ያ እንድትጨናነቅብኝ አልፈልግም። ያ እናስተካክላለሁ። ያ ያለ እኔ ከባድ ነው በጣም። ከዚህ ግን እኔ አሁን ከምንም በላይ በቃ የልጅ ጤና ተስተካክሎልኝ ሕክምና አግኝታ ደና ብትሆንልኝ ደስ ይለኛል። ቤቱ የራሱ ነው አይደለም። መራመድ አትችልም ይቺ ሕፃን እንደገና ደግሞ ቅድም እንደተነገረው የሽንትና ሰገራ መቆጣጠር ይከለክላል። በሽታው ካሉት በሽታዎች እንግዲህ አንዱ ይሄ ነው። ሻንት የሚባለው ነገር ገብቶላታል። ሃይድሮሲፋለስ የሚባላል ጭንቅላታቸው ውሃ ቋጥሮ በጣም ትልልቅ ጭንቅላት ያላቸው ልጆች አሉ። ሴሬብራል ፓልሲ የሚባላል ከጀርባ አጥንት ጋር የሚገናኝ ይመስለኛል። ይህም ስፓይናል ባፊዳ እንደዛው ነው እና መንቀሳቀስን ይከለክላል። አይምሮዋ ግን ጤነኛ ነው። ያስገባችሁትን ገንዘብ እስቲ ጻፉልኛ። መዳኒያ ነው ስናፍቅ የምትባለታችን ከፍሎሪዳ ስቴት አስር ሺህ ብር አስገብታልሻለች። እግዚአብሔር ይስጣት በወጣ ይተካኛ። የመቶ ብር ቻለንጅ ብለን ነበር በአስር ሺህ ብር ተጀምሯል። ቢኒያኑ አንድ ሺ ብር ልክ ያለው ብሏል። እግዚአብሔር ይስጠልን። ሀበን ከሲያትል ሁለት ሺ ብር አስገባለሁ ብሏል። ተባረክ። አስራ አምስት ሺ ደርሰናል ጋይስ ከምሽቱ ሶስት ሰዓት ሲል ከዚህ ቤት እወጣለሁ። አምስት ደቂቃን ይቀርም። በዚህ አምስት ደቂቃ አስር ሺው ከሞላ ሞላ፣ ካልሞላ እኔ ሞላለሁ ነው። መሲ ማን መቶ አስገብቻለሁ። መስፍን ከንጦጦ ሁለት መቶ ኃይለማርያም ወንጂ ከመቀጠያ አምስት መቶ ብር አስገብቶልሻል። አረ ከባድ ነው፣ ከባድ ነው፣ ከባድ ነው። ባለቀ ሰዓት ሰሎሜ ታደሰ አምስት ሺህ ብር አጨራረስ! ትላለህ አጨራረስ! ትላለህ። የገባውን ብቻ እናያለን፣ የጎደለው እሞላለሁ። ማስገባት አቁሙ፣ ሶስት ሰዓት ሆኗል። ሪፍሬሽ እያደረግን ነው፣ ስንት እንደገባ እንነግራችኋለን፣ የቀረውን እኛ እንሞላለን። በአጠቃላይ ግን ለእታችን ሰላሳ ሺህ የኢትዮጵያ ብር በዚህ ቪዲዮ ተሳክቷል ማለት ነው። ይህን ቪዲዮ በዩትዩብ የምትከታተሉ ተመልካቾቻችን በሙሉ ስልክሽን ንገሪ ሁለት በዚህ ስልክ እየደወላችሁ አለንልሽ፣ ከጎንሽ ነን ማለት የእናትም ያባትም ነው። የስልክ በር ነው እንግዲህ እንዲህ አይነት እናቶችን በዘላቂነት ለመርዳት ገጠር ላይ በምናቋቁመው ትልቁ መንደር ለመጽደቅ የዘለቄታ በጎ አድራጎት ድርጅት ውስጥ በአካል ከነልጆቻቸው ልጆቻቸው መጥተው የተለያዩ ስልጠናዎች ወስዶ ፊዚዮቴራፒ አግኝተው ሙያ ተምረው መነሻ ካፒታል ይዘው ወደ ቀያቸው ሲመለሱ እየሰሩ ልጆቻቸው እንዲያሳድጉ የተነደፈውን ትልቅ ፕሮጀክቱን ለማድረግ የእናንተ ድጋፍ ርብርብ አይለየን። በበጎ ፈቃደኝነት የምታገለግሉ በ0941 58 77 77 ቴሌግራም ላይ ቮይስ ላኩ። 30 ሺህ ብር ድጋፍ ተደርጎልሻል። እንኳን ሰላም ሬሬ፣ እግዚአብሔር ከአንቺ ጋር እግዚአብሔር